ለምንድን ነው የመጣሽ? ምን ልሰሪ ነው የመጣሽው? ለሰርቂ ነው የመጣሽው? ኧረ ልሰርቅ አይደለም። እና ምን ልሰሪ ነው የመጣሽው? ፍቅር ልካኝ ነው። ፍቅር ልካኝ ነው እና እየመጣሁ ነው አትይም? አትደውይም? ምነው ሰው ቤዛው ብለሽ የምትገቢው ከየት ነው የመጣሽው? ከቤት ከቤት። ታዲያ ከየት ትመጫለሽ? ምን ልሰሪ ነው የመጣሽው? ፍቅር እኮ ሂደሽ ደግሞ ሰው አይኖርም ብላኝ ነው። አንተ እንዳላላወኩም ይቅርታ ሽተኛነች ፍቅር ናት የላከችሽ። ሄደሽ ቤት አዝጅለት ምግብም ስሪለት ብላ ቁልፍ የሰጣችኝ እኮ እሷ ናት። በእናትሽ ይቅርታ አድርጊልኝም። ነበር እኔ ለሰርቅ የመጣሽ መስሎኝ ነው። በጣም ይቅርታ። ችግር የለውም። ጉዳዩሽ እንዴ፣ ባይሆን በበረዶ ልሽልሽ ሰላም ሰላም፣ ምድን ነው የተከበራችሁ የቻናል ቤተሰቦች፣ እንደት ናችሁ? ሰላም ናችሁልን? ሁሉም ሰላም ነን፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ነው ወዱት። ዛሬ ደግሞ በአደይ ድራማ በክፍል ሀያ ሶስት ነው የመጣሁላችሁ እና ባለፈው ባለፈው ያቋረጥነው አደይ ወደ ኤላ ቤት እንደሄደች ነው ያቋረጥነው ማለት ነው እዛ ላይ እሱ ደግሞ የማንሰራቂ ነው ቤተ የመጣ ብሎ እንደመጣ እንደመታት ነው ያቋረጥ ነው። እና ዛሬ ደግሞ ዳዊት መጥቶ ለፍቅር ፍቅር አደይት ናት ስላት፣ አደይ እኮ ኤላ ቤት ናት ኤላ ቤት ብሎ ስቀምጥ አዎ፣ ለምን ሄደች አላት። አጽጂ ቤት አጽጂ ብለሽ ልከታሻል ነው አይደል አላት። አይ እኔ ልካት ሳይሆን እሱ ዲያስፖራ ነው ብላ ብር አለው ብላ ትሄጃለሽ ብዬ ስጠይቃት አንድ ሳታመነታ የሄደችው እሺ ብላ የሄደችው፣ እሷ ጥቅም ፈላጊ ስለሆነች ዲያስፖራ ነው ብላ ምናምን አለችው ማለት ነው። ዋሽታ እኮ ነው ግን፣ ራሷ ነው አስገድዳ የላከቻት። ራሷ ናት እጅ ቤት አጅለት ምግብ ስሪለት ብላ የላከቻት ማለት ነው። ከዛ ዳዊትም በጣም ተናደደ። ተናዶ ወደ ኢትዮ ሄደ ማለት ነው። እና እህቴ አንድ ያስቸግርሻል፣ አላት አንተ ሁሌም እንዳስቸገርከኝ እኮ ነህ። ምንድን ነው ምንፈልገ ነው አለችው። ሁለተኛ ቤት ተኝቶ ነው ያለው። ሁለተኛ ቤት ታወኝ አለችው። አይ አንዴ ኤላ ቤት ታውቂያለሽ አላት። እ ኤላ ኤላ ማ አክባሉ ኤላናት ኤላ የኔ አለችው ማለት ነው። ከመች ወደ ደግሞ አንቺ የሆኑ ከመች ወደ ነው አላት። እንዴ እኔ በጣም ነው የተመተኝ ልጁ ልጁ ተመልክተውኛል ሁሉም ነገር እዚ ላይ ካላችሁ ሰዎች እሱ ይሻላል ምናምን አለችው፣ ማለት ነው። እና ችግር የለውም እሱ የተሻለ ሊሆን ይችላል ላይሆን ይችላል፣ ግን አንድ ላስ ችግር ይሻላት። እሺ ቤቱ የምታውቂ ከሆነ ቤት አላት። አይ ልደውልለት መጀመሪያ ልደውልን። አይ ግን መደወልች ቢያፈት ይህድን እንደውልለታለን። ልብስ ሽልበሽ እና ይህድን እንደውልለታለን ለች አይ እሱ ቤት ውሳት ገመድ በብት ካልደወልክለት ቅር ይለዋል አለችው ማለት ነው። አይ ችግር የለውም የ እየን እንደውልለታለን እና ባይሆን ልብስ ልበሽ አላት ማለት ነው። ከዛ ልብስ ሰጣት። ልብስ ልብስ ለባብሰው ሲሄዱ ኤላ ለጽለ ለአደይ መቷት። ምን ሆኖሽ ነው? ለምን ምን ልትሰሪ ነው የመጣሽው? ልትሰርቂ ነው የመጣሽው ሰው ቤተሰብ ብሎ ይመጣል እንዴ? ለምንድነው የመጣችው ብሎ ጠይቋ መቷት ማለት ነው። እኔ እኮ ፍቅር ናት የላከችኝ፣ ቤትም አጽጅለት፣ ምግብም ሰርለት ብላ እኮ ናት ሳላት የላከችኝ። እርግጠኛ ነሽ አላት። አዎ። ከዛ አብዶ እና ጎዳው ሽቅርት አደርግልኝ ህክምና ለውሳደሽ እንዲህ አላት እያላት እያያት እያለ መጣ ማለት ነው ዳዊት። ዳዊትና እህቱ መጡ። እንዲህ ዳዊት እንደምታስበው አይደለም አለችው። ከዛ ዳዊት ተናዶ ወዲያው ተመለሰ። እቺ የዳዊት እህትም አንተ በትሳታ ኳኩ እንዳትመጪ እንደውም በጠዋቱ እንዳትመጪ የምትለኝ በስራ ነው እንዴ? አለችው አንዴ እንደምታስበው እኮ አይደለም ምናምን አላት። ሄዱ፣ ወደ ቤታቸው ሄዱ፣ ተናዶ ማለት ነው። ከዛ ዳዊት ከፍቶት ለብቻው ተቀምጦ እያለ እህቷ መጣች። እህቷ መጣ። አይ አደይ ይዘተም ደግሞ ዛሬ አለችው። አይ ምንም አላልኩም ግን ሴቶች ስትባሉ፣ እኔ አንዳንድ ሰዎች ሴቶች ንጹህ ናቸው፣ ጥሩ ሰዎች ናቸው ብዬ ያመንኳቸው ክፉ ነው ያገኛችኋለሁ ምናምን አላት። አዎ ሰዎች ስንባል እኮ አብዛኞቻችን ጥቅመኞች ናቸን እንን አለች ማለት ነው። እኔ ግን እንደሱ አይደለም ማስባት የነበረው ምናምን ብለው ሁሉ ነገር አስረድቷት ወደ በት ሄደች ማለት ነው። ከዛ አደይ መጣ እህቴ ምን ነው? አለቻት እንዴ፣ ብታይ ዳዊት በጣም ከፍቶታል። ምን እንደሆነ የመወዳትና እና የማፈቅራት ልጅ የነበረችው ከሰው ጋር አግኝቷት ነው መሰለኝ ከፋው፣ ምናምን አለችው። አሁን በእኔ ከፍቶት ነው መሰለኝ፣ ፍቅረኛው እንኳ ባይሆን ግን ልከፋው ስለምችል ልቅርታ ይቅርታ ልጠይቆ ብላ ሄደች ማለት ነው፣ ወደ ዳዊት ፍቅር። ደግሞ ወደ ኤላ ቤት ሄደች እና አንቺ ምነት ሰሪ መጣሻላት ኤላ ምንድን ነው? ምንድን ነው? ምንድን ነው? ከመቼ ነው እንደዚህ አይነት ስራ የጀመርሽው? ከአሁን በኋላ እኔ ሳታስፈቅጂ ሰው ብትልኪ እወቂ አላት፣ ማለት ነው። ከአሁን በኋላ ወደ ቤት ምን እንዳትመጭ እንደዚህ አይነት ስራ የምትሰሪ ከሆነ ከእኔ ጋር እንጣላለን አላት፣ ማለት ነው። እሺ በቃ ይቅርታ፣ እኔ እኮ ቤት ናት ጣጥጫለሁ ብዬ ነው አለችው። አይ አልፈልግም አላት ከዚያው በቃ። እሺ ችግር የለም። አሁን ብትችይ ውጭልኝ ከቤቴ አላት። እሺ ብላ ወጣች ማለት ነው። ከዛ አደይም ይቅርታ ልትጠይቀው ወደ ዳዊት ያለች፣ ዳዊት አለችው። አይ ምንም ቤቱም ጸርቷል፣ ምንም የቁጥ አልጋውም ተነጽፏል፣ ውጭልኝ አላት ዳዊት። የቁጥ ይቅር ልሰራ ሳይሆን ይቅርታ ልጠይቀህ ነው የመጣሁት። ምንድን ነው ልትግልኝ ነው አላት። አይ ልክድህ ሳይሆን እንደምታስበው አይደለም። ፍቅር እኮ ናት የላከች፣ ፍቅር ልካኝ እኮ ነው አለችው። ከዛ ምን ምን ማለት ነው እና ራቁቱ በዛ ላይም ራቁቱ በዛ ላይም ጉንጫሽ ይዞ አላት ማለት ነው። አዎ ከሻወር ወጥቶ እኮ ነው፣ በጥፍ መቶ ስለነበረ ጎዳሽ ወይ ብሎ እኮ ነው እያየ የነበረው እንጂ ምንም ማለት ምንም እኮ የተፈጠረ ነገር የለም። ፍቅር ናት እኮ ያለችኝ አለችው። አዎ፣ ግን እኔ እንደዚህ ብዬ የምጠይቅ ከአንተ ጋር ምን ምንሮኝ ሳይሆን እንድከፋት ለማልፈልግ ነው፣ እውነቱን ብታውቅ ስለፈለግኩ ነው አላት አይ እኔ ለቁ ጨዋታ ሳይሆን ለቁ ነገር ስለሚፈልግሽ ነው ብሎ ይቅርታ ይቅርታ አደረገላት። እሷም ተቃቀፎ ይቅርታውም ተቀበላት ማለት ነው። ውደቱ ይህ ታረቁ ታርቀው፣ ከዛም ወደ እህቱ ሄደች። ታርቀው እሷ ወደ እህቱ ሄደች ማለት ነው። ከእህቱ ጋር ደስተኛ ሆነ። ለእናታቸው ደጉሎም ከእናታቸው አውርቶ ምናምን ተጫውቶ እናት ለእናቷ፣ ልጅ ደህና ናት ወይ? እያለችዋት፣ ልጅ ደህና ናት ታክማለች፣ እየታከመች ነው፣ ሕክምና እየወሰደች ነው ምናምን እያለችዋት ማለት ነው። ወደች ጊ እንደዚህ በላ፣ ወደ ኩሽና ቤት ሄደች ማለት ነው አዴ። ከዛ እዛ ላይ እያለች ኤላ መጣ። ባለፈው እንደዚህ ያደረግኩሽ ይቅርታ አደርጊልኝ፣ ይቅርታ አደረግሽልኝ አላት ማለት ነው። አዎ ይቅርታ አደርጊልሃለሁ እና ችግር የለውም አለችው። ከዛ እሺ በቃ አመሰግናለሁ ብለ ሰው ወጣ፣ ዳዊት መጣ ለዳዊት ደግሞ ምን ልሰራ ምን ልሰራ ነው የመጣው ደግሞ ምን ምን ሊሰራ መጥቶ ነው ምናምን ምን አላት። ዳዊት አይ የባለፈው ይቅርታ ልጠይቀኝ እኮ ነው የመጣው እንጂ ምንም የለም ምንም የተፈጠረ ነገር የለም። ግን የባለፈው የመታኝ የመታሁሽ ይቅርታ ልኝ ነው የመጣው አለችው። አይ አይ ብሎ ተናደው ወጣ ማለት ነው። ለእሷ ፈልጎ የመጣ ምስሎት ማለት ነው። ከዛ እሱ ወጣ እሷም ስራዋ አሰራርታ እንጀራ እየጋገረች ነበር፣ እና ባሮክ መጣ። ከዛ ባሮክ መጥቶ እንደት ነሽ አላት። የሰላም ነኝ አለችው። ከዛ እየተጫወ እኔ የምልሽ አላት። አቤት ለምን አባትሽና እናትሽ ወደዛ አይመጡም? ወደኛ አይመጡ ማለት የእህቴ መሆን የእህቴ እዚህ ላይ መሆን ስንት እያንጨራጨራት እህት ደግሞ ወደ እናትና አባት ይመጣሉ። አይ አይሆንም፣ አይመጡም አለችው። ምን ችግር አለው አላት። አይ ችግር አለው እንጂ አይመጡም አለችው ማለት ነው። ከዚ እኔ ምንሽ ለምንድን የመጣሽው ወደ ሀገር ስትሄጅም እየፈራሽ ነው የምትሄጂው፣ ና ምን ሆነች ነው አላት? አይ እኛም አባቴ የድሮ ሰው የልጅ ልጅ ለልጅ የምባል የለ እንደዛ ስላለኝ እኔ ደግሞ እንደዛ ስላልፈለግኩ ነው። ልድረኝ ስለፈለገ ነው ጠፍቼ የመጣሁት ምናምን አለችው ማለት ነው። እንደዛ ነው እንዴ ብሎ እያወሩ እያለ በይ አይዞሽ፣ በርቺ፣ ስራሽ እንዳልሳት፣ እንዳላስፈታሽ ብሎ ሄደ። ከዛ ፍቅር ከግላሷ ላይ ገብታ ወንጫ፣ ክፍሏ ላይ ገብታ የሄዳበት ልብስ እያየችው፣ እየለካችው መጣችት ማለት ናቸው። ምንድን ሰር ነው ቤት የመጣሽው? ሁሌም እዛው ብለሽ እንደመጣሽ ሁሌም እንደዛ እንደዛ ነሽ እንዴ እንደዛ ነው የምታደርጊው ደግሞ ልብስ ምን እየሰራሽ ነው ልብስ ምን እያደረግሽ ነው አለቻት አይ ምንም ምንም አላደረግኩትም ምንም አለችት ማለት ነው እና ምንድን ነው የምታደርጊው ብላ ተደባደቡ እየተደባደቡ እያለ ዳዊት መጣ ማለት ነው እንዴ ምንድ እያደረጋችሁ ነው ብለው ዳዊት ገላገላቸው ይገለገላቸው ማለት ነው ለእህቱም ሁሉ ምንድን ልጅ ነው እንዴ የምትሆኚ መቼ ነው አንቺ ትልቅ ሰው አይደለሽ እንዴ ለምንድን ነው እንደዚ እንደዚህ የምታደርጊ ብሎ መታት መቷት እሷም ወደ እሷም ወደ ስራዋ ተመልሳው ኃይሉ ማለት ነው ከዛ ፍቅር ለአዴይ ምን ብላ ጠራቻት ወደ ወደ ወደ ምንጫ ክፍላ እኔ ምንሽ ምን ምን አንቺ ላይ ስመጣ ምን እያለሽ ነው አለቻት? ምንም ምንም አይለኝም ምንም አይወራሽም አለቻት ምንም የሚያወራኝ ነገር የለም። ምን ምን ያወራኝ አለቻት። ስለ ፍቅር ነው ምን እያለች ነው አለቻት። አረ ምንም የምለኝ ነገር የለም ከዳዊት ጋር ምንም የሚያገናኝ ነገር የለንም ብላ ትታት ትታት ወጣች ማለት ነው። ከዛ ዳዊትና የአዴ የአዴት ሳሎን ተቀምጠው እየተጫወቱ እያለ እየተጫወቱ እያለ መጣች ፍቅር መጣች። ከዛህ ጊዜ ወደ ክላስ ወደ ክፍል ተለቻ እሷ ተነስታ ወደ ክፍል ሄደች ማለት ነው። አዴ ደግሞ መታ እሷ ደግሞ ከዳዊት ጋር ልትጫወት ከዳዊት ጋር ተፋው ላይ ተኝታ እየተጫወቱ አልነበረም ማለት ነው። እና ክፍል ሀያ ሁለት ይሄ ይመስል ነበር። አመሰግናለሁ። ባይ ባይ።